እንዴት ናችሁ? ሰላም ነው? በመላው ዓለም የምትገኙ ኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። ዛሬ እንግዲህ እጅግ አስገራሚ ታሪክ በማራኪ ወግ ላይ ያለ ከዚህ በፊትም ቪዲዮ ሰርችላችኋለሁ እጅግ አስገራሚ ታሪክ ያለ ወንድማችን ቅዱስ ለእናቱ ሲል ዋጋ የከፈለው ለእናቱ ሲል ከኦርቶዶክስ ወደ ፕሮቴስታንት እምነት ተጉዞ ዳግመኛ ደግሞ ተመልሶ በፕሮቴስታንት ዓለም ውስጥ እያለም የእመቤታችንን ስዕሏን ስሎ ከዛ በኋላ በርካታ ጊዜ ራሱን ሊያጠፋ ሲል አልሆነም። በመጨረሻ እመቤታችን ልጇን አቅፋ በድንጋይ ላይ አይቷት እንደተወ ምናምን ብዙ ታሪኮችን ከዚህ በፊት ያለው ቪዲዮ ላይ ሰርቼላቸዋለሁ እና ይህ የሚደነቅ ወጣት እንግዲህ ተመርቋል ማለት ነው። ባይዘዌ የምርቃቱ ሁኔታ በጣም እናትየው ፓራላይዝድ በመሆናቸው ስትሮክ ስለመታቸው መናገርም የተለያየ ነገር አልቻሉም፣ እና የቤተሰቡ ኃላፊነት እሱ ላይ ወድቆ እንግዲህ ትምህርቱን መከታተል ያቅተውና በትምህርቱ ውጤታማ ሳይሆን ይወርቃል። ከዛ በኋላ እንግዲህ እናትየው በአካባቢያቸው ምርቃት ሲጠሩ እንግዲህ፣ ስትሮክ መቷቸዋል፣ መናገር አይችሉም። ወደዛ ሲሄዱ ይመስለኛል ሰዎች ራሱ ከራሱ አንድ በት ነው የሰማ ነው። ሰዎች ወይስ ስቁባቸኋል የሆነ ነገር ሲሉባቸው እናትዮ መጥተው እያሳዩ ቤቱን ሲያለክሱ አይዞሽ እናቴን እኔ መመረቅልሻለሁ ብሎ ከዛ በኋላ ለምርቃት በክቶ ታግሎ አሸንፎ ለምርቃት በክቶ ሲመረቅ ደግሞ መመረቂያ ጽሑፉን ያደረገው ለእናትዮ የእጅም ማንቀሳቀሻ የሚሆን ማሽን በመስራት በርካታ ነገሮችን አድርጎ ሲያስገርመን የነበረ ወጣት እጅግ ሲያስደንቀን የነበረ ወጣት ነው እና፣ እስቲ የዚህን ወጣት በጣም እጥር ባለች ደቂቃ ምን እንደሆነች ታሪኳ አንድ ደቂቃ ባልሞላ ውስጥ እህታችን ታቀርባለች፣ እናስሙት። እናቱ በስትሮክ በሽታ አልጋ ላይ ሆነች። ገና የ16 ዓመት ህጻን ነበር። ሱዲ ቃርት የማርያም ልጅ ሁለት ታናናሽ ሴቶችና አንድ ወንድሞች ነበሩት። ሃይማኖቱን እናቱን ለማዳን ብሎ ይቀይራል። በዛን ወቅትም አስረኛ ክፍል ሲወድቅ ራሱን ለማጥፋት ይወስናል። መድኃኒት አዘጋጅቶ ሳለ ድንገት እንቅልፍ ወሰደው። አይሁንም ብሎ እንደገና ወጣና ከድልድይ ላይ ለመዝለል ይሞክራል። ድንጋይ ላይ መቤታችንን ያያታል። ልጇን አቅፋ እሷን እያየ ራሱ ማጥፋቱን ተው ራሱን ማጥፋት ትቶ ወደ ቤት ተመለሰ። ስዕልን ከጓደኛው መማር ጀመረ። ሶስት ቀን ሳይተኛ ለአባቱ ስጦታ ለመስጠት ቪዲዮ እየቀረጸ የማርያም ስዕል ሳለው። የመጀመሪያው የለቀቀው ቪዲዮ ጠ ሺህ እይታ አገኘ። ከዛ በኋላ ነው እምነቱን የቀየረው። ለብዙ አቡነ ናትናኤል የስዕል ስጦታ በሰጠበት ሰዓት እኔ ብሞትም ኤግዚቢሽን ይቀመጣል ብለውት ነበር። ለተለያዩ ታዋቂ ሰዎች ስዕል እየሳለ ስጦታ በመስጠት ይታወቃል። ሱዲቃት ከተስፋ መቁረት በላይ የሰው ልጅ የሚገላው ተስፋ ማጣት ነው። የእኔ ተስፋ እናቴ ናት። የሰው ልጅ በሰው እንዳይተማመን በፈጣሪው ነው። ሱዲቅ የመመረቂያ ጽሑፉን ለስትሮክ ታማሚዎች የሚያግዝ የእጅ ማፍታቻ ነው የሰራው። መነሻ እናቱ ብትሆንም ለብዙ ስትሮክ ታማሚዎች እንዲደርስም ይፈልጋል። እናቴ ማውራት ብትችል ጸሎተኝ ነው። አንድ ቀን የእናቴ ፎቶ ሁሉም ሰው ፕሮፋይል ያደርግልኝ እንግዲህ ወጣት ምርቃት ዛሬ ነበረ እንግዲህ። በምርቃቱ መራግብር በጣም በርካታ መራግብር ተከናውነዋል። ዝማሬዎች፣ የቤተሰቡ ሽልማት፣ ስጦታ። እሱም በጣም እመቤታችንን ስለሚወዳት ደግሞ የሀገር እመቤታችን ቅዱሱ ስዕል ሲጎርፍለት ውሏል። ያንን አጠር ባለ ሁኔታ አሳያችኋለሁ። በጣም የሚገርም የሚደንቅ ህይወት ነው ያለው እና እግዚአብሔር በዚህ ህይወት ውስጥ ያስተምረናል። ከቻላችሁ በእውነት ማራኪ ወግ የሚለው ላይ ገብታችሁ ተመልከቱት እዚህ ዩቲዩብ ላይ ነው። ታሪኩን ብትሰሙት ጽናት ይሆንናል፣ እኛ በፈተና ውስጥ ላለን ጽናት፣ ዝም ብለው ዋዛ ፈዛዛ ዓለም ላይ ለምናሳልፍ ደግሞ መማሪያ ይሆንናል እና እግዚአብሔር እንዴት ከነገሮች እንደሚጠብቅ እንዴት በችግር ውስጥ በመከራ ውስጥ እንዴት እንደሚያሳልፈን እንዴት እንደሚያስተምረን የምናይበት በጣም ድንቅ ነገር ነው እና እንግዲህ እናትና አባቱ ሸልመውታል። እንጦጦ ኪዳነ ምሕረት ተመልከቱት። እናቱን እንጦጦ ኪዳነ ምሕረት ወስዶ ልብሱን ጋውኑና ልብሶ እናትየውን አስደስቶ፣ ዛሬ እናት መናገር ባይችሉ ግን የልጃቸውን ደስታ በውስጣቸው አለ። በጣም ብዙ ታሪክ፣ ብዙ ዋጋ የከፈለበት ነው እና ለዚህ ምርቃት በቅቷል። እንግዲህ አባትየውም በመጨረሻ ከእናቱ ጋር በመሆን አስደሳቸውን ስጦታ ሰጥተውታል። እሱም ደግሞ ንግግር አድርጓል፣ ዝማሬዎች ተደርጓል እና እነዚህ ነገሮች እንደው ብንመለከታቸው ዬ ወደ እናንተ አምጥቻለሁ። እስከ መራ ግብረዋ ፍጻሜ አብራችሁን ቆዩ። በኮሜንት ሴክሽን ላይ እንኳን ደስ ያለ እያላችሁ መልካም ምኞታችሁን ግለጹ። ተከታተሉት ይህንን መብርሃንን እኔ አልገልጻትም። ማርያምን ስል የእውነት ማርያም ማር ነች። ማርያምን አልገልጻትም እና አባቴ ማርያምን ይወዳታል እና አባቴን አስታስታለሁ ብዬ ነው የማርያምን ስል ለመጀመሪያ ጊዜ ስስላት የኢትዮጵያ ምእመናን በሙሉ መብርሃን ትባርክ ያለ። ለመጀመሪያ ጊዜ አንድ ቪዲዮ ለቅቄ አንድ መቶ ሺህ ተከታ አገኘ እና መብርሃን ለእኔ ሁሉ ነገር ነች። የተመረኩም ራሱ በእለቷ ነው እና መብርሃን እመቤታችን እናመስግኑለት። እዚህ አንቀጸ ብርሃን ላይ ምን ይላል መሰላችሁ ንጽህትና የንጽህና አዳራሽ ከተለዩ የተለየች መቅደሳንችን እሺ ብርሃን መጋረጃ ነች ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማህፀንሽ ስለተሰወረ ነው ይላታል ነቢይ ዳዊት እግዚአብሔር በሰማይና በማደራዊ ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ የሰውን ልጆች ሁሉ አየ ንጉስ ውበትሽን ወደደ ዘላለም ማረፊያ ይህች ናት መርጫታለሁና አለ ይላታል የት ላይ ቅዱስ ያሬድ የጻፈው አንቀጸ

አባህሪያቆስ ጎሳ አልቤ ቃለሰናይ ጎሳ አልቤ ቃለሰናይ ጎሳ አልቤ ቃለሰናይ ወአናየድ ቅዳሴ ሃለማርያም ልቦናዬ በጎ ነገርን አወጣ። ልቦናዬ በጎ ነገርን አወጣ። ልቦናዬ በጎ ነገርን አወጣ። እኔስ የማርያምን ቅዳሴ እናገራለሁ። መዘንጋት ባለበት ቃል አይደለም፣ በማስረዘም አይደለም በማሳጠር ነው እንጂ እኔስ የድንግልን ገናንነቷ እናገራለሁ ይላታል። እመቤታችን ቅድስት ድንግል ማርያምን ወደላይትና መስግማት ስ እመቤታችን ቅድስት ድንግል እጅግ አድርገን እናመሰግናለን። ለቅዱስ አባቱ አንድ ስጦታ አላቸው። በደንብ ስሙ። እንግዲህ ዛሬ ዛሬ ስጦታ ቀን በእውነት በእርግጥ እርሱን ወልደው ለእኛ ስለሰጡ ይህ ትልቅ ስጦታ ነው። ተለው በል ተለው በል እየተባልክ ነው። ስትወጣውን አፍጥነው ትልቅ ሰርፕራይዝ ነው በእውነት ይሄን በእንግሊዝኛ ነው የምመራው ነው በወርበኛ ልምራ ነው ወይስ በትግረኛ ልምራ በአረበኛ? የትኛሻር የምሬን፣ በጣም ግዙፍ ስጦታ ነው። ካሜራችሁን ሁላችሁ መው በህይወታችሁ ከምትደሰቱበት ቀን መካከል አንዱ ይሄ ነው። ትልቁ ስጦታ የድንግል ማርያም እና የቅዱስ ሚካኤል ና የእግዚአብሔር የተሰጠው ስጦታ ነው። ይህኛው ስጦታ ደግሞ በምድር ላይ ትልቁ ስጦታ ነው እና ፈጠን በሉ እባካችሁ፣ ፈጠን በሉ፣ ፈጠን በሉ ፈጠን በሉ! ፈጠን በሉ! በጣም ትልቅ ስጦታ ነው። ልባችሁን እያንጠለጠልን ነው። እመብርሃን እመቤታችን ቅድስት ድንግል ማርያም ስሟን ጠርቶ የማይጠግባት ወላዲት አምላክ መአዶና የመመሲህ የንጹህ ቁርባን መገኛ እስከዚያ ድረስ እመቤታችንን ብናመሰግናትስ ምን ይላችኋል? ደስ ይላችኋል አደል እንዴ? አደል እንዴ? እልል በሉስ! እግዚአብሔርን አመስግኑ። በእውነት እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። እመቤታችንን እያልን አመስግናትስ ሁላችሁም ይህን እንላለን። እሺ የራሳችን ዘውድ ነሽ ስንላት እናንተ ማርያም ትላላችሁ። እሺ የራሳችን ዘውድ፣ የፊታችን ነጸብራቅ፣ የዓይናችን ርግብ፣ የከንፈራችን ፍሬ፣ የአንደበታችን ጥሁ ቃና፣ የአንገታችን ሀብል፣ የትከሻችን ማዕረግ፣ የደረታችን ኒሻን፣ የእጃችን አምባር አንባር፣ የጣታችን ቀለበት፣ የእግራችን መብራት ማርያም በተለይ ለኔ ለጓደኞቹ ማለት ነው እንግዲህ፣ ይህንን የምርቃት ፕሮጀክት ሰራ። ትልቁ ዓላማው እናቱንና አባቱን ቤተሰቡን ማስደሰት ነውና ይህንን አስመልክቶ ጥልቅ ፍቅሩን ይገልጻል የሚል እንግዲህ ከኛ ከጓደኞች የተሰጠ ስጦታ ነው። ይታይ እንግዲህ ተከፍቶ እዚህ ስር ላይ እዚህ ምስል ላይ እዚህ ፎቶ ላይ የሚታየኝን ሀያ ዘጠኝ ነገር ልንገራችሁ። ሀያ ዘጠኝ ነገር ነው። አሁን አይቼ የመጣልኝ ነው፣ 29 ነገር። የመጀመሪያው እምነት፣ ሁለተኛው ተስፋ፣ ሶስተኛው ፍቅር፣ አራተኛው መተሳሰብ፣ አምስተኛው ሀብት፣ ስድስተኛው ልጅ መውደድ፣ ሰባተኛው ጽናት፣ ስምንተኛው በድንግል ማርያም መመካት፣ ዘጠነኛው በቅዱስ ሚካኤል አማላጅነት መመካት፣ አስረኛው በቅዱስ መመካት አስራ ዘጠኙን ቴክስት ያደርግላችኋሉ። ቅዱሴ ይህን ስዕል ስታየው ግን ይታያል። እንግዲህ እንደምታዩቸው ናቸው። እናቱም ወርቅ፣ አባቱም ወርቅ ወርቅ ስኬር፣ አይናቸው ጨረቃ፣ ያው ድምፃቸውን አሁን ስለሰማት ድምፃቸው ሙዚቃ፣ አንገታቸው መቃ፣ ያው የአባትየው ደረቱ ሳንቃ። ሌላውን ደግሞ ቅዱስ እሺ እጅግ አድርገን እናመሰግናለን። ደስ ይላል አይደል? አባባ እህ ስታጭ ቅዱስ ያስረክብ ያስረክብ ተብላል። እሺ ቅዱሴ አመስግኑልኝ ሲብላችሁ አንዴ ልል ብላችሁ ጃሄር አመስግኑልኝ። ቅዱስ እናትና አባቱን የሚታዘዝ ደግና ሩሩ የዋህ ልጅ ነው። በህፃንነቱ ለእናትና ለአባቱ ሞገስ የሆነ ቅዱስ ማለት ይሄ ነው። አባቱ በዚህ ተደስተው ምን እንዳደረጉ ታውቃላችሁ? ልጄ በሕይወት ካለሁ የሰርጉለት ሌላ ነገር ነው ማደርግለት። አሁን ግን ቅዱሴ ከዚህ በኋላ በእግሩ አይሄድም፣ በአራት እግር፣ በመኪና ነው። አመስግኑ፣ እግዚአብሔርን አመስግኑ። በእውነት በእውነት ቅዱሴ አመስግኑ፣ አመስግኑ። ኤፍሬም ተክለ ማርያም ይባላሉ፣ የቅዱሴ አባት፣ የቅዱሴ አባት። ይሄው ከፍ አድርገው፣ ከፍ አድርገው ቅዱሴ ከፍ አድርገው ከፍ አድርገው። የአባት ስጦታ ቪኤት ነው። አባቴ ቪኤት ያ የአባት ነገር ሁሉ ቪኤት ነው፣ ከቪኤት በላይ ነው። ቅዱሴን ከዚህ በኋላ በእግሩ ምናምን አታገኙትም። መኪና መስታወቱ ዝቅ

ተባብራችኋል እጅግ አድርገን እናመሰግናለን። ለቅዱስና እናት አባት በጣም እናመሰግናለን። ግስስ እጅግ አድርገን እናመሰግናለን። እንደቆማችሁ ዘማሪ በእሱ ፈቃድ አንዳርጋቸው ምስጋና አገልግሎት ያቀርብልናል። ሁላችንም በያለንበት እግዚአብሔርን እናመስግን።